አሰላሙ አለይኩም አረህሙቱላይ በረካቶች እና የተከበራችሁ የኢትዮ ቻማ ቤተሰቦች እንዴት ናችሁ? ደህና ናችሁን? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ሳልፈርሽ ላችሁ መጥቻለሁ። ብፈርሽ ደስ ይላል ነበረ። በጣም ቦታ ጠቧል። አረፋ ማዕከል እንግዲህ ተጨናንቋል። የበዓል ገበያ እያወጣን ነው። ዛሬ እንግዲህ ረመዳን ሀያ ሰባተኛው ለይል ላይ ነን። ከመሽቶ አራት ሰአት ነው። በስራ ቦታ እገኛለሁኝ እንደው ዝም ብዬ እንዳይቀርብ ብዬ ቪዲዮ ልሰራላችሁ ነው አንዳንድ ይዤላችሁ ቀርብ ያለው ማለት ነው። ፈርሽ ይብሰራበት በጣም ደስ ይለኝ ነበር። ምርጥ ከለርና ዲዛይን ቀርብ ያለው። ይሄ አሁን የሚላገው ወደ ኮምቦልቻ ነው፣ ለበዓል ነው ያዘዘችኝ ማለት ነው። ሀፍ ስራ ነው እንደምታዩት፣ በጣም ያምራል እላችኋለሁ። ውድ ደንበኞቼ እንግዲህ እናንተም እዘዙ። በርግጥ ለበዓል አይደርስላችሁም፣ ቀኑ አልቋል። ማዘዝ የምትፈልጉ ሸዋል ውስጥ ይደርስላችኋል ኢንሻአላህ። ላረፋ ማዘዝ የምትፈልጉ ሻዋል ውስጥም እንዲደርስላችሁ የምትፈልጉ ማዘዝ ትችላላችሁ። እንግዲህ ውድ የዩቱ ቤተሰቦቼ ለረከቡ የምትፈልጉ እንዲሁም ለቤተሰብ ሃድያ ማንኛውንም ማዘዝ ትችላላችሁ። እንግዲህ እዚህ ጋር እንደምታዩት አሁን ይሄ ፒኮክ ነው። ይሄንን በጣም ብዙ ጊዜ ደጋግሜ የሰራሁት ስራ ነው። በጣም ብዙ ሰው ወዶታል። እንግዲህ ይሄንን ከለር ጨርቅነቱ አንድ ነው። ሁሉም ጥራቱን የጠበቀ ኳሊቲ ነው። ያው ከለር ዲዛይኖች ስለሚለያዩ፣ ያው የሁሉም ምርጫ ስለሚለያይ አሁን ዛሬ ራሱ በጣም ብዙ ሰው የመለስኩት አለኝ ለምን ተሰርቶ አይቀመጥም? እኔ ከዚህ በፊት ቅድሚያ ተናግሬያለሁ። ያ ቪዲዮዬን ሳትጨርሱት እየወጣችሁ ሊሆን ይችላል። ብዙ ጊዜ ደጋግሜ ቀድማችሁ እዘዙ ለበአል የምትፈልጉ እያልኳችሁ ነበር። እናንተ ደግሞ ረመዳን አስር ቀን ከተነሳ ሆነ የምትደውሉት ና በጣም ብዙ ከስተመር መልሻለሁኝ ማለት ነው። እንግዲህ ቀድሞ ቀድሞ ብር ቀብድ የላኩትን ነው የሰራሁት ላችኋለሁ ተሰርቶ የሚቀመጥ የለም ብዙ ጊዜ ስራ ቦታ፣ ያው የሁሉም ምርጫ ስለሚለያይ፣ አሁን ይሄ አሁን ይሄ ብስኩት ስራ ቢሆንም እንትን ጨርቆቹ ይለያያሉ። እንደገና ደግሞ እዚህ ጋር ዲዛይን ይለያያል። አሰራሩ ሀፍ ስራ ነው ይሄ። አሁን ብስኩት ስራ የሁሉም ምርጫ ስለሚለያይ ሰርቻ አላስቀምጥም እና ያው አልበም አስመርጣችኋለሁ። ይሄን ቴሌግራም ቻናል ውስጥ ገብታችሁ ስትመርጡ እኔ በዛ ነው የምሰራላችሁ። ግን አሁን ዝም ብዬ በራሴ ፍቃድ ሰርቼ ባስቀምጥ ሌላ ስለሆነ የምታዙኝ ያ ነገር ይቆጭላል፣ ሱቅ ውስጥ ይቀመጥብኛል ብዙ ጊዜ ና። ይሄም የሚሄደው ወደ ኮምበልቻ ነው። እንግዲህ ባለ ኮምበልቻዋ ልጅ ሶስት አይነት አዛኛለች ማለት ነው። እዚህ ጋር ይሄ ነው በጣም የሚያምር በጣም የወደድኩት ሁሉ ከሁሉም ትራስ ጨርቆች፣ በቃ ከለሯ በጣም ተመችታኛለች። ጨርቅነቱ ሁሉም አንድ ነው እንደነገርኳችሁ ግን ከለሯች በጣም ደስ ብለኛለች። ይሄ እዚህ ጋር ሀፍ ስራም አላት። እዚህም ደግሞ በቡስኩት ስራ አላት የእሷው ነው። ይሄ እንግዲህ ወደ ኮምቦልቻ የሚሄር ነው። ሶስት አይነት ትእዛዝ አላት። እንደምታዩት ይታያችኋል። በጣም ያምራል። ሶስቱም ያምራል። መርጫ ትችላለች። ማሻላ እንግዲህ ወደ ደንበኞች የዘዙ ላችኋለሁ። እኝ ቪዲዮውን እስከ መጨረሻ ተከታተሉ። ማብራሪያውን አሰሙት እንዳሆኑ እንዳትሆኑ ብዙቻችሁ እየደወላችሁልኝ ለበአል እያላችሁ ነው። ለበዓል አይደርስም ብያችኋለሁ። ይሄ ደግሞ ወደ ሎጊያ የሚላክ ነው። አንፋር ክልል እዚህ ጋር ሀፍ ስራ ነው የተሰራው። ሎጊያ የሚሄር ነው። እንደምታዩት ይታያቸዋል። በጣም ያምራል። እዚህ ጋርም ይሄ ዶቃ በክሬም ከለር ነው። አዲስ ጨርቅ ነው። እንግዲህ ይሄም እንደምታዩት ወደዚህ ስንመጣ ደግሞ ይሄ የመጅልስ ጨርቅ ነው። እንደምታዩት እዚህ ጋር ይታያቸዋል። እየተነበረ የሚሄደው መሰላቸው። ይሄ ደሴ ዙሪያ ደሴ ዙሪያ እየተነበረ ነበረ ያልነው ይህ አሁን ውጫሌ የሚሄድ ነው። አገር ስሙ ጠፍቶብኝ ነበር። እስ ደሴ ዙሪያ ወደ ውጫሌ አሌ ነው የሚሄደው። የመጅልስ ጨርቅ ነው። የፍራሽ አላት ቤቢ ትራስ ጨርቅ አላት ማለት ነው። እናንተም እንግዲህ እንደፈለጋችሁ ማዘዝ ትችላላችሁ ውዶች። ይሄ ይሄ ፒኮኩም እዚህ ትራስ ጨርቅ በርግጥ ይሄ ጠፍቷል። ያሁን የጨርቁን ገዝቼ ገዝቼ የለን ከቀብድ እንዳስገባችሁ ቶሎ ገዝቼ ጨርቁን ስለማስቀምጥ ነው እንጂ ይህን አሁን ብዙ ሰው መልሻለሁ። የዚህ ጨርቅ አልቋል። እና ጠይቃችሁ ማዘዝ ኒያ ያላችሁ አንዳንዳችሁ አሁን ጠይቃችሁ ዝም ተላላችሁ። በዛው መልሳችሁ ደግሞ ስምንት ቀን 15 ቀን ተቀምጣችሁ ያንን ስትዛስር ይልኝ ትሉኛላችሁ። እና ያ ጨርቆ ይጠፋል በየሀገሩ ስለሚላክ ማለት ነው በየቦታው ስለሚከፋፈል ይጠፋል። እና እናንተ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ቪዲዮን በጣም ተከታተሉ። አዳዲስ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ አድርጉላችኋለሁ። ውድ ቻናል ቤተሰቦች፣ ማንኛውም እኔ ቤት መታችሁ እንግዲህ የምታጡት ነገር አይኖርም። ይህ እንግዲህ አንዳንድ አሳይቻችኋለሁ። ከዚህ ላይ መጋረጃ የምትፈልጉ ተካያም አረቢያ መጅልስም ጭምር የምትፈልጉ ሁሉንም ማዘዝ ትችላላችሁ። ይሄ ደግሞ ወደ ሀርቦ ከተማ የሚሄር ነው። እንግዲህ የባለዚህ ትእዛዝ ፒኮክ ነው፣ በፒኮክ የተሰራው ነው። እዚህ ጋር እያሳየኋችሁ ነበር። እንግዲህ ውድ ደንበኞቼ ይሄውን የባለዚህ ትዕዛዝ ነው። ተካም አለው ያው አልፈረሽኩም፣ ያሁን ሙሉ ትዕዛዝ ነው ያዘዘኝ ተካ ያለው። ባስኬት የሶስት ማስቀመጫ የምግብ ሱፍራ የረከቡት ሱፍራ አለው ሁሉንም አዞኛል። እንግዲህ እዚህ ጋር ያው የሁላችሁ ምርጫ ይለያያል። አስርም ያዛል፣ አንዳንዱ አስራ ሁለትም አስራ አምስትም ሀያ ከዛም በላይ ከዛም በታች ስለመያዙን ያው የሁሉም ምርጫ ስለሚለያይ ብዙ ጊዜ ሱቅ ውስጥ ሰርች አላስቀምጥም፣ እንደነገርኳችሁ እንግዲህ ውድ ቤተሰቦቼ። እዚህ ጋር ስንመጣ ደግሞ ይሄ የምግብ ሱፍራው ነው፣ ወደ ሀርቡ ከተማ ይላ አካል ያልኳችሁ። እንደምታዩት በጣም ረዥም ነው፣ ሁለት ሜትር ነው ቁመቱ። እንዲሁም ደግሞ ስፋቱ ደግሞ ዘጠና ሴንቲ ነው። እንደምታዩት በጣም የሚያምር ነው፣ እንግዲህ በፒኮክ የተሰራ ነው። ከጎኑ ያው ይህን ፒኮክ የምቀላቅለው ብዙ ጊዜ በትእዛዝ ሲሆን ነው። ይሄ በጣም ውድ ነው ጨርቁ ፒኮ ካልቀላቀለም ብዙ ጊዜ ሱፍራ ላይ ያ ዋጋ እየጨመርኩ ነው የምቀላቀለው ማለት ነው። እና የረከቦት ሱፍራ፣ የምግብ ሱፍራ አለው እንደምታዩት። እዚህ ጋር እንግዲህ እነዚህ የፊራሽ ጨርቆች ናቸው ውዶችዬ። ይህ አሁን እዚህ ጋር እንደምታዩት የፊራሽ ጨርቅ ነው። እንደዚህ ቁመቱ ሁለት ሜትር ከአምስት ስፋቱ ሜትር ከአስር ነው። የፊራሽ ጨርቅ እንደዚህ ዳርና ዳር አራት ላስቲክ እናደርጋለን፣ ማዕዘኑ ላይ መሀል ላይ ደግሞ ማሰሪያ ይደረጋል። ይሄ እንግዲህ ወደ ኮምቦልቻ ከተማ ይሄዳል ያልኳችሁ የፍራሽ ጨርቅ ነው። ይሄ ደግሞ የውጫሌዋ ነው። የመጅልስ ጨርቁ እንግዲህ ሁላቸውም አንድ አይነት ነው ስራቸው በትእዛዝ ግን፣ የፍራሽ ጨርቅ ከጀርባ ማንችን ያንዳንድ የሚሉ አሉና ያንን ስጠቀም ያው ብሩም ይጨምራል። ዋጋውም ያው በትእዛዝ ነው። ብዙ ጊዜ ግን ይሄን ነው የምደግፈው። ያ የመበተን ባህሪም አለው፣ አይችልም ይበተናል። እንደምታዩት እንግዲህ ለዚህ ነው የፍራሽ ጨርቅ ውዶቼ ሁሉንም እያሳየኋችሁ ነው። እንግዲህ እናንተ ላይክ ላይክ አድርጉ ቻናሉን አሳድጉልኝ እላችኋለሁ። ውድ ዩትብ ቤተሰቦች፣ አረንጓዴውም ሱፍራ አለው፣ ሁሉም ሱፍራ አላቸው። እንግዲህ ሱፍራም አለው፣ ማንኛውንም አላቸው። እንግዲህ ውድ ደንበኞች እንደነገርኳችሁ አንዳንድ ይዤ መጥቻ ያለው የቦታ ጥበት ስላለ ለዛሬ ያስኩት ቪዲዮ እንግዲህ ይህን ይመስላል። ስለተከታተላችሁኝ በጣም ሰገናለሁኝ። ወሰላሙ አሌይኩም ወረመቱላ ወበረካቱ